አይደል? ክፍት ያደረጋችሁ ሰው እንዲገባ መስሎኝ። እሺ ማንኳኳች ሲቀርስ፣ ቢያንስ እንኳን ሰላምታ የለም። አንቺ ደልቶሻል እናቴ፣ ሰላምታም ያምርሻል። ምን ሆነሻል? ቆይ ነፃነሽ ብላችኋል እንዴ? ከእስር የፈታችሁ እኛ። ነፃ ነሽ አላለም። እና ታዲያ ነፃ ካልሆንኩኝ ለምንድን ነው የለቀቃችሁ? አንቺ ወንጀለኛ ወይም ደግሞ ነፃ ሰው መሆንሽን የመወሰን ኃላፊነቱ የእኛ ሳይሆን የፍርድ ቤት ነው። ያው ነው አንድ ላይ እንደ ሚሰሩት በዛ ላይ ደግሞ የአንቺ ጉዳይ በቀጠሮ ላይ ነው ያለው። ነፃ ሆነሽ ሳይሆን ፍርድ ቤቱ በዋስ መጥተን ይፈታሽ። እሱን ታዩ እናንተ እጃቸው የገባውን ሰው በሰበብ አስባብ እን እንዲ አሽታችሁን ይዛችሁ የምታስቀምጡት። አሁን ተሳፍተናል ለማለት ነው አይደለ? በዋስ ለቀኳት እያላችሁ የምታወት። ለምን እንደመጣሽ ልትነግሪኝ ትችያለሽ? ሜላት። በሄድኩበት ሁሉ እንደ ጥላ እየተከተለች ሰላም ነስታኛለች። ምን አድርገሽ ምን አድርጊ እንደምትለኝ እኔ ምን አውቃለሁ። ሁሉም በሄድኩበት አገኛታል። ይህ እኮ የሚጠበቅ ነገር ነው የሚጠበቅ ነገር ነው እንዴ! ምንድን ነው የሚጠበቅ ነገር? አንቺ ከተከሰሽባቸው ክሶች መካከል ዋነኛው ወደ እሷ የሚጠቁም ነው። ስለዚህ አንቺ ከወጣች በኋላ አንቺን መከታተሏ የሚገመት ነገር ነው። አሀ እናንተ ናችኋ፣ አይዟችሁ እያላችሁ ምትልኳት። እኛ ደግሞ ምን ብለን ነው እሷን የምንለቃት? እኔ ምን አቅላቸዋለሁ? እኔን ለማሳቀቅ ነው አሁን ብላችሁ እንደዚህ የምታደርጉት። እኛ የህግ ሰዎች ነን፣ ወዳጅም ጠላትም የለነው። እያደረግን ያለነው ህግን ማስከበር ብቻ ህግ ማስከበር ቢሆንማ መብቴን ስትጋፋ ልክ ናት ብላችሁ አትሉም ነበር። እኛ ትክክልናት እያልን አይደለም፣ ግን ልትከታተልሽ እንደምትችል መገመት አያቅተን። ቆይ እና በዚሁ ትቀጥል ነው የምትሉት? እስኪ እሷን ጠርተን እናናግራታለን። አስፈላጊ ከሆነ ደግሞ አንቺንም ጠርተን እናናግርሻለን። እንዴ እኔ መሳቀቅ አልፈልግም። የምታደርጉት ነገር አድርጋችሁ ከላይ ላይ ዞር አድርጉልኝ። እንዴ ተሳቀኩኝ እኮ አንቺን ለምትሳቀቅ ያለሽ እንደ ወገብዛ ላይም ብላ ብትገልኝ በኋላ የማን ያለህልን ነው። ወይዘሮ ያን ያህል ጉዳት አይደርስም። እሺ፣ ለዚህ ከሆነ ደግሞ የመጣችው ነው። እሺ ያለ። እረ እንደዛ ነው፣ ሜላትን አላወቃቸውትም ማለት ነው። በኋላ ከሞትኩኝ ግን እራሳችሁን መቼም ቢሆን ይቅርታ እንዳታረጉ። በጣም ይቅርታ። ቆየሁልሽ አይደል? እኔ እዚህ ገትረሽኝ እየበላሽ ነው ይደል? መቼ ምን እበላለሁ? በእናትሽ። እና ታዲያ ምንድን ነው? አባዬ ጋር እኮ የሆነ ወሬ ያዝንና ረሳዎች። አንቺ ልጅ ግን አባትሽን ስታገኘ እኔ መርሳቱ እንደጋገብሽ? ምን ላርግ ሰላምዬ፣ እኔ ራሱ እኮ አባዬን ሳገኝ ሁሉንም ነገር ረሳለሁ። ምን ነው አባት የሌለንማ አታስመስይኝ። ግን ደግሞ እኔ ሁለት አባት ነው ያለኝ። ወር ያለብሽ ይልቀውን እንሂድ እሺ እንዴት ነህ እዝራ? እንዴት ናችሁ? ሰላም ነኝ። አለን ሃኒዬ ሰላም አትይውም እንዴ? እንዴት ነህ እና እንደሱ ነው እንዴ ሰላም የሚባለው? ሃኒዬ ልታስተምረኝ ባልሆነ፣ የማታውቂው ነገር እኮ ማስተማር ግዴታ የሆነ። አረ እባክህ ጥሩ ትቀልዳለህ እባክህ። እንደውም እኮ ባለፈው አይቼሽ ነበር። እንዴት ረሳሽው? በእናትሽ እኔ ማስታወስ ላይ እስከዚህ ምነ። የአንቺ የሆነውን ሰው ስታገኝ እንዴት እንደምታቅፍ ላሳይሽ። እንዴ እኛ ምድር ታቅፈኝ ነው እንዴ? አዎ፣ ምን ነው ከዚህ በኋላ አይደለም፣ አቀፍ ጫፈኝ እንዳትነካኝ። እሺ፣ ምን አጥፈው ያደረከውን እረስተው? ነው ጥሩ ነው። ሰላም ጊኔ እንሂድ። ሃና፣ ምን ሆኖሻል? ሻጥ እንዴ አምታዩ። እሺ፣ አትጂ ስትፈልጊ። እንዴ ቆይ፣ እዝራ፣ ምን ሆናችኋል? እኔ ምን አውቃለሁ። ደግሞ ተነሳባችሁ ማለት ነው። እሷ ነች እኮ የተነሳባት። አንተም ያው ነህ። ዋክ ያና ጸባይስ እስካሁን መረዳት የማትችል ደነዝ ነገር ነው። ደነዘኝ ነው ብለሽ ነው ሰላም? ቆይ ከዚህ በላይ እንዴት ደነዝ ትሆን? ለማንኛውም ምን ላናግራትና ከዛ በኋላ እናወራለን። እሺ ሰላም፣ አመሰግናለሁ። ቻው። በቃ እሷ ሊስማን ስለሞከርኩ ነው እንደዚህ ምትሆነ ወይስ ሌላ ምክንያት አላት? ለነገሩ ሰላም፣ እውነት ሆነ ወጋ ጠዋቂ መሆኗ እረስቼዋለሁ። እውነትም ደነዝ ነው። ብር የሚል ቀን ነው በማለት ቆይ፣ አንቺ አላጨሽምና ቀኑ ዱካካም ነው ማለት ነው። እና ካላጨስኩኝ እንዴት ነው ዱካካም ቀን የማይሆንብኝ? ቀኑ ሳይሆን አንቺ ነሽ ሽከካምሽ። ጎርፍ ደብሮኛል፣ ስለ ጭራሽ ትሰድበኛለን። እንዲህ ነው የምለጠፍሽ። ሳይጣጣሙ ዘጠኝ ወለዱ አሉ። ፋያው እንደናንተ አይነቶቹ እኮ ነው። ምን ማለት ነው? አንድ ቀን በሰላም ስትወሩ አይቻችሁ አለቀ። ግን ደግሞ ሁሌ ማብራችሁ ናችሁ። እኛ እንትላለን እንዴ? አንተና ጆሮ ራሱ ያው አይደላችሁ ምን እኔ እና ጆሮ ከእናንተ ጋር እያወደድክ ባሉ እና፣ ታዲያ አንተና ጆሮ መቼ ነው ተስማምታችሁ የምታቁት? አረ ፍቱ ፍቱ። እኛ አሰላሙ አሌይኩም ወራህመቱላ ወበረካቱ፣ የተከበራችሁ ደፋፊ ቤተሰቦች እንዴት ናችሁ? ደህና ናቸው። ሰላም ሁሉ መልካም ነው። ከእናንተ ጋርስ እንዴት ናችሁ? ለኝ እያልኩኝ ነ አገራችንን እንዳሳያችሁ ማለት ነው። አዝመራ ስንዴ ነው። ይሄ በነገራችን ላይ ይሄ ስንዴ ነው ማለት ነው። የጥንጅት አንባ ልጆች ታላቸው ጥንጅት አንባ ነው። ይሄ በነገራችን ላይ እና ስንዴ ነው። ሄደ በየገረ በረሃ ማሽላ ዘርዝሯል። እንደ የምታወት ወፍ እየተጠበቀ ነው ማሽላውን። እንኳን ያው ወንድሜ ልኮሌ ነው እንጂ እኔ አልሄድኩኝም ማለት ነው። ምክንያቱም ሩቅ ነው። ማማ ላይ ሆኖ ነው የላከልኝ እና ይሄን ይመስላል ማለት ነው። ማሽላው፣ ስንዴው አዝመራው ምናምን። ይህ ደግሞ ወግዲ ነው ማለት ነው። እንግዲህ ወግዲ እንደምታዩት መጅልስ አረቢያ ይሰራል። ማይሰራ ነገር የለም፣ በነገራችን ላይ ሁሉም ነገር ይሰራል ማለት ነው። ምጣየ ዚጋት ጋር አልተቀበቅኩ ብላ በግድ ባሳ ደርጃት ይሄርኩት ማለት ነው። አልሄድም እቀመጣለሁ ሶፋው ላይ ብላ ማለት ነው። እንግዲህ ወደዛ ይያረና ወደ ፊት ለፊታችን ባጃጅ ተራ ነው ያለው እየሄድን ነው። እዚህ ጋር ደግሞ ተመለስን ወደ ቤት። በቆሎ እና ጥንቅሽ ተገጠር መጥቶልን፣ በቆሎ ጥንቅሹ፣ ቃሪያው እንዲሁም ደግሞ ምንድነው የሚባለው ሀገራችን ዝቃቅቤ ወይም ወሰቢላ ዝቃቅቤ አልቀረም ማለት ነው። እንደዚህ ታስሮ ጥንቅሹ መጥቶልናል። እንዲሁም ደግሞ እጅሽ እንዳይቆርጥሽ ዱ እጅሽ እንዳይቆርጥሽ ቃሪያው ደግሞ በጣም የሚያማምር ቃሪያ የበቆሎ በማዳበሪያ ተቆጥሮ ነው የመጣው። ከማዳበሪያ እያወጣሁ ነው የማሳያቸው። ያው በአንድ እጄ ይዤ በአንድ እጄ ስለሆነ ልጆችም ጥልፍ ጥልፍ ስለሚሉ ስሬ አይመቸኝም ማለት ነው። ይሄንን ይመስላል እላችኋለሁ ወዶች ይሄ እንግዲህ ያው በእሸት ሰዓት ወይም ደግሞ በቃ እሸት በሚደርስበት ወቅት ከአረብ ሀገር መምጣት ደስ ይላል ማለት ነው። በእርግጥ የኔ እንዴት ላጤ ሆናችሁ እናንተ ተመችቷችሁ ተመቻይቶላችሁ ቦታው ሄዳችሁ ምናምን እንትን ብትሉ ሀሪፍ ላይ ቃደ እዚህ ጋር የሚመስለው ነው እልኝ ማለት ነው። ጓሜ ሆኗል እንዳለ ደስ ይላል። ግን እኔ እንዲህ አጋጣሚ ሆኖ ወደ ታች ወደ ቆላ መውረድ አልቻልኩም ማለት ነው። አልወረድኩም። በቃ ቀጥታ መጥቼ እዚሁ ቤት የተቀመጥኩት ግን አልሀምድሊላሂ አልሽኩር ከበጣሁ ጀምሮ እስካሁን ድረስ እሸት የተባለ ቃሪያ፣ ቲማቲም፣ ሽንኩርት፣ ዝቃቅቤ፣ ጥንቅሽ፣ በቆሎ ምንም ብቻ የቀረ ነገር የለም ማለት ነው። የቀረ ነገር ወላይ ነው ምላችሁ ማለት ነው እና ደስ የሚል ነው ማለት ነው እ ይሄንን ይመስላል ማለት ነው። አንዴ በቆሎ፣ አንዴ ጥንቅሹን፣ አንዴ የምኑን፣ አንዴ ምኑን ያው እንግዲህ ለመቀረጥ ብዙ ምን እንጃ አያቀናኝም ልጆችም ጥልፍ ጥልፍ ስለሚሉ በቆሎ እዚህ ጋር በማዳበሪያ እና ና ድምጣቸው ምናምን ስለሚገባ ረፉም ወግዱም ስትሏቸው ስለምንትን ስለማይሉ እንዲያውም ካሜራ ውስጥ ለመግባት ግብግብ ነው እንትን የሚሉት እና ለዛ በቃ አልመቸችልኝ ስለሚል አልቀርጥም ብዙ ጊዜ ማለት ነው። አትጣሉ ምላጭላ አትነገሹን እና ይሄን ይመስላል እላችኋለሁ። ትፈደሉ ትፈደሉ ብያለሁኝ እላችኋለሁ። ሀባቢ ትፈደሉ ብሉ ጥንቅሽን በቆሎም፣ ሁሉም ነገር አለላችሁ፣ ከፈለጋችሁት ብሉ እላችኋለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙት ትረፍ ይበልልኝ። ያው እንግዲህ ኖላዊ ዲራማ ደግሞ ዛሬ አድርሶኝ እየተከታተልኩት ነበር። አለማድረስ ብቻ ሳይሆን ሆነ ስለመናገር ስልክ ከፍት ሰረግ ልጆች ሁሉ ምናምን ስብስብ ብለው ምንድነው የምታየው ብለው ላይ ላይ ሰፍ ስለሚሉ በቃ እንትን ይለኛል ማለት ነው። አላይም ትውት ነው የማደርገው ያላችኋለሁኝና ይሄንን ይመስላል እዚህ ጋር ኮተታችን አቀራርበናል ማለት ነው። ማታ ሁኗል። ክሰላችን እና እየይዘናል ቡና አቀራርበናል። እንዲሁም ደግሞ እዚ ጋ ዝቃቅቤው ይሄው እዚ ጋ አለ ሲያምር፣ ሽታው ቤቱን አናወጠው ማለት ነው። ማሻላ ተባረከላ ሀገራችን ዝቃብጤ እላችኋለሁ። ድችዬ በአዳዲስ ሌላ በአዳዲስ ቪዲዮ እስከምንመጣ ድረስ እናንተ ሰብስክራይብ እና ላይክ ሸር እያደረጋችሁ አበረታቱን። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍ ይበልልኝ እያልኩ ይበዙ ሰናበታችኋለሁ። አሰላሙ አለይኩም ወረሕመቱላሂ